ሰላም ጤና ይስጥልን አድማጭ ተመልካቾቻችን ጥቅምት 7 2018 ዓ.ም እለታዊ መረጃዎችን እና ዘገባዎችን መጥቻለሁ። መረጃና ዘገባዎችን ወደ እናንተ እያደረስኩ አብራችሁን ቆየ ወደ ካሳ ነኝ እናንተም እየተከታተላችሁ አብራችሁን እንድትቆዩ ነው ባክሮት የምጋብዛችሁ። የተለያዩ በአውደውጊያዎች የሚውሉ አውደውጊያ መረጃዎችን አሰባስቤ ይዣለሁ። ከአውደውጊያ አካባቢ የሚወጡ መረጃዎች ደግሞ በተለየ ምስልና የፎቶግራፎች እጅግ ስሜትን ሜትን የሚነኩና የሚሰቀጥጡ ነው እየሆኑ ያሉት ሰሞኑን ውጊያ በተደረገባቸው አካባቢዎች በተለይ በአስክሬኖች ላይ የመንግስት ወታደሮች ይፈጽሙታል በተባለው አሰቃቂና አስነዋሪ ድርጊት የተለያየ ስሜትን የሚጎዳ ምስል ነው እየታየ ያለው። ይህንን በተመለከተ የተለያዩ አስተያየት ሰጪዎች እንግዲህ ቀደም ብለውም እንደዚህ አይነት ጉዳዮችን በተመለከተ የተለያዩ መላምቶችን ሲያስቀምጡ ነበር። የመንግስት ወታደሮች በተደጋጋሚ በተለይ ባለፈው መስከረም አስራ አራት ጀምሮ በሰሜን ወሎ ቡግና፣ ሙጃ፣ ላስታ፣ ግዳን ጨምሮ በአካባቢ በነበሩ ውጊያዎች በርካቶቹ በፋኖ መያዛቸው እንዲሁም ደግሞ በካምፖስ ለፋኖ እጅ መስጠታቸውን ተከትሎ በውጊያ የፋኖ ለቀይ መስቀል ማስረከቡ ጋር በተያዘ ፋኖ ምርኮኞችን በርህራሄ ይይዛል። ስለዚህ በዚህ መንገድ በርካታ ወታደሮች ወደ ፋኖ እየተቀላቀሉ ነው። ፊትለፊት አይዋጉልንም በሚል የመንግስት ወታደሮች እንደዚህ አይነት አስነዋሪና አሰቃቂ ድርጊቶች ድግቶች እንዲፈጽሙ ወታደራዊ መሪዎች የሰጧቸው ትዕዛዞች ሳይሆኑ አይቀሩም የሚሉት እንግዲህ መላምቶች የሚያጠናክሩ የምስል ማስረጃዎች ናቸው እየወጡ የሚገኙት። እንግዲህ በእውነት ለመናገር የአኖሌ ትውልድ የሆነ ሰራዊት እና ፖለቲከኛ ይህንን አይፈጽምም ማለት አይቻልም። የአኖሌ ትውልድ የአኖሌ ስምሬት የወሰደ ሀይልህን እያደረገ ነው የሚገኘው። እንግዲህ ስለ አኖሌ እና በአኖሌ ተሰብኮ ያደገ ወታደራዊ መሪም ተራ ወታደርም የፖለቲካ አዛዥም ይህንን እያደረገ ነው ይሄ ለታሪክ የሚቀመጥ እጅግ አስነዋሪ የሆነ ድርጊት ነው እየተፈጸመ ያለው በዚህ ምክንያት ፋኖ በእጁ የሚገኙ የመንግስት ወታደሮች ምርኮኞችን በአሰቃቂ ሁኔታ ይገድላል ስለዚህ የመንግስት ወታደሮች ወደ ፋኖ እጅ አይሰጡም በርትተው ይዋጋሉ የሚል ስልት ተይዞ በውጊያ የተማረኩ እንዲሁም ደግሞ በውጊያ የ በቆስለው በመንግስት ወታደሮች እጅ ውስጥ የገቡ የፋኖ አባላትም በተለይ በሴቶች ላይ የተፈጸመው አስነዋሪ ድርጊት ታሪክ ይቅር የማይለው ነው። ዛሬም እንግዲህ በሰሜን ወሎ ቆቦ አርበት አካባቢ ተብሎ የሚጠራው አካባቢ የወጡ መረጃዎች ይህንን ነው የሚያሳዩት። በስም የተጠቀሰች የፋኖ አባል በውጊያ ላይ ከተገደለች በኋላ እንግዲህ በሰውነት ክፍሎቿ ላይ የተፈጸመው ድርጊት እጅግ አስነዋሪ ነው። ምስሉ ብዙዎቹን የሚረብሽ ነው። ሰሞኑ እንግዲህ ፍኖት ሰላም ቀጠና በተመሳሳይ በዚህ ጉዳይ ላይ የማህበራዊ ሚዲያው ላይ መነጋገር የሆነ ጉዳይ ነበር። ይሄ እንደ ወታደራዊ ስልት ተይዞ ከሆነ እውነት ለመናገር እጅግ አሳፋሪ ነገና ከነገ በኋላ በታሪክ ውስጥ የሚቀመጥ ጠባሳ ነው የሚሆነው። ስርዓት ይሄዳል፣ ስርዓት ይመጣል። ህዝብና ሀገር ግን ዘላለማዊ ሆኖ ይቀጥላል። ስለዚህ እንደዚህ አይነት አስነዋሪ ድርጊቶች በታሪክ ባልተመዘገቡ ታሪኮች ላይ ከአሁን በፊት ሐውልት ሲያቆሙ የነበሩ በአመዛኙ አሁን ያሁን የሀገሪቱን የወታደራዊ ፖለቲካዊ ኃይል የተቆጣጠረ የፖለቲካ ቡድን በዚህ ስሜት ይህንን እያደረገ መሆኑ እጅግ የሚያሳዝን ነው። እንግዲህ በአጠቃላይ የሀገሪቱ ሁኔታ አሁኑም ወደ አማራ ክልል ተጨማሪ ኃይል ማስጠጋቱና ስምሪቱ ቀጥሏል። እግረኛ መካናይዝድ፣ ኮማንዶ ጭምር ዛሬ እየገባ መሆኑን የሚያሳዩ መረጃዎች ናቸው የያዝኳቸው። የድሮን ስምሪትና ቅኝትን አሰሳ እንዲሁ ደግሞ የድሮን ጥቃትን በተመለከተም እንደዚሁ ዛሬም ይሄ ተፈጽሟል። ወታደራዊ ጉዳቱ በተመሳሳይ ጨምሯል። ለሰላምና ድርድር የሚል ጥሪ በአማራ ብልጽግና በኩል የቀረበ ቢሆንም በሰዓታት ልዩነት ውስጥ ይሄ ዘገባ ከሚዲያ ገጾች ላይ እንዲነሳ ተደርጓል። እንግዲህ ከኢትዮጵያ ፕሬስ ድርጅት ይህንን መረጃ ወስደው ያጋሩ ፋና፣ የመንግስት ሚዲያዎች እንደ ኢትዮጵያ ቴሌቪዥን ያሉ ይሄ እንዳነሱት ነው መረጃዎቹ የሚያሳዩት ያው ስክሪንሹቱ ከቀረበ በኋላ ብዙዎቹ ይህንን ጉዳይ ለምን ተነሳ እያሉ እየጠየቁ ነው የሚገኙት ከዚህ ጋር በተያያዘ እኔም የአማራ የክልል የሰላም ካውንስል የሚባሉትን አባላት ጠይቄ ነበረ እኛ የምናውቀው ነገር የለም ይህንን ያስተላለፉት የመንግስት ሰዎች ይጠየቁ እኛ ስለ ድርድርም የሰማነው ነገር የለም ብለዋል በፋኑ በኩልም ስለ ድርድር በቅርብ ጊዜ የሰማነውም ነገር የለም። ከዚህ ጋርም በተያያዘ የተለየ አቋም የለንም የሚል ምላሽ ሰጥተዋል። ለማንኛውም የመንግስት ሚዲያዎች ግን ይህንን ብቅ አድርገውት የነበረውን ሀሳብ እንደገና አንስተዋል። ለምን የሚለው እንግዲህ ራሳቸው ናቸው የሚያውቁት። ሆኖ እንግዲህ የልብ ትርታ ለመለካት አንድም፣ ሁለትም ደግሞ የሰራዊቱ እንዳይዋጋ ያደርጋል ድርድር ከተባለ ተደራደሩና ጨርሱ በሚል የሰራዊቱ በተለየ እዚህ አሁን የተያዘውን የጥቅምት ዘመቻ በአግባቡ ላይ ይዋጋልን ይችላል በሚል እንግዲህ ግራ አጋቢ ምክንያት እንዳነሱት ነው የሚገመተው። ሁለትም የአማራ ብልጽግናዎች እንግዲህ እና የጋዜጠኞቹ ርሱን ሲሰጡ እና ብይን ባለማስደሰቱ ተነስቶ ሊሆን ይችላል የሚሉ መላምቶች ይወጡ ነው የሚገኙት። የሌሊትና የቀን ቀን ዘመቻዎችን በተለያዩ አካባቢዎች ቀጥለዋል። የመንግስት ኃይልም ፋኖ በፋኖ የተነጠቃቸውን ገዥ መሬቶች በተለይ በሰሜን ወሎ ራያ ቆቦ ቀጠና አንጎት ሙጃና አካባቢ መልሶ ለመያዝ እና መልሶ ለመቆጣጠር በተለያዩ ግንባሮች ውጊያዎች እየተደረጉ ነው የሚገኙት። የብልጽግና ባለስልጣናት መፍትሄ ባጣው ጦርነት እንደዚሁ እየሞቱና ኃላፊነት ለቀው እየተሰደዱ መሆናቸው ተገልጿል። ምዕራብ ጎንደር አካባቢ የብልጽግና ባለስልጣናት መጥፋታቸውን የሚገልጽ መረጃ አለ። በአማራ ክልል ጦርነት ከአራት ሚሊዮን በላይ ተማሪዎች አሁንም ከትምህርት ገበታ ውጭ መሆናቸውን የወጡ አህዛዊ መረጃዎች ያሳያሉ። ብልጽግና አሁንም በርካታ የገጠርና ወረዳ አካባቢዎች እዚህ ግባ የሚባል የፖለቲካ ቁጥጥር እንዲሁም ደግሞ ወታደራዊ ጸጥታ ቁጥጥር እንደሌለው ከአማራ ክልል የወጡ መረጃዎች ያሳያሉ። የመጨረሻ የተባለ ዘመቻ ስምሪት በሚል እንደ አዲስ የቀጠለ ሲሆን አየር ኃይልም እንደዚሁ ድሮንና አጥፍቶ ጠፊ ድሮኖችን ጨምሮ መደበኛ የጥቃት ድሮኖችን ጨምሮ ስምሪት ስለመሰጠቱም የሚገልጹ መረጃዎች ናቸው ያሉት። ይሄ በአማራ ክልል ካለው ባሻገር በትግራይ ያለው ሁኔታ ከመደበኛ ጦርነት ያልተለየ ድባብ ነው ያለው። በትግራይም ያለው እንግዲህ አድማ፣ አመፅ፣ ውጥረት፣ ትርምስ ከዚህ ጋር በተያያዘ ያለው ሁኔታ ቀውስ እያንዣበበበት ነው። አፍሪካ ቀንድ በኢትዮጵያና በኤርትራ መካከል ያለው ውጥረት ያው አሁንም ውጥረቱ እንዳየለ ነው። የብልጽግና መንግስት ጦርነትን ማዋለድና ጦርነትን ጦርነትን እንደመደበኛ የመንግስት አስተዳደር ዘይቤ ተግባራዊ እያደረገ አሁንም ቀጥሏል። ኢትዮጵያ በየለቱ ብድር በብድር ላይ እየጠየቀች ነው የምትገኘው። አሁንም ከዚህ ጋር በተያያዘ እንግዲህ የአበዳሪ ተቋማት ጭምር በኢትዮጵያ ያለውን የብድር ጣራ በተመለከተ የተለያዩ መረጃዎችን እያወጡ ይገኛሉ። አሁንም የሀገሪቱ ኢኮኖሚ በጦርነት እየደቀቀ ነው የሚገኘው። የኑሮ ውድነቱ እጅጉን አሻቅቧል፣ ተባብሶ ቀጥሏል። ነገን ተስፋ ማድረግ በልቶ ማደር ብርቅ እየሆነ መጥቷል። በተለይ በአዲስ አበባና በትልልቅ ከተሞች ጉዳዩ በተለይ አሳሳቢ ደረጃ ላይ ደርሷል። ሁኔታዎች ይህንን ነው የሚመስሉት። እንግዲህ አጠቃላይ ያለው አሁናዊ ስዕል ይህንን ሆኖ ወደ ዕለታዊ መረጃዎች ስንሄድ ደግሞ ወደ ደቡብ ወሎ ቀጠና የሚወስደን መረጃ ነው የማስከትለው። በደቡብ ወሎ ሐይቅ ከተማ ተጨማሪ በርካታ የመንግስት ኃይል ዛሬ ወደ አካባቢው ስለ መግባቱ መረጃዎች ጠቁመዋል። ከደሴ እና ከኮምቦልቻ በርካታ ኃይል ዛሬ ገብቷል። ከረፋድ እስከ ግማሽ ቀን ድረስ ሲጓጓዝ የነበረ የመንግስት ኃይል ሐይቅ አካባቢ ሰፍሯል። ይህም እንግዲህ ከሃያ ሁለት በላይ አውቶብስ አዲስ ኃይል ወታደሮችን ጭኖ ወደ አካባቢ ሲገባ መመልከታቸውን የመረጃ ምንጮች ገልጸዋል። የመንግስት ኃይል አሁን በዚህ ሰዓት ሙሳ ተራራ ተብሎ የሚጠራው ቀድሞ ካምፕ ላይ በአዲስ ሰፍሮ ይገኛል። የቡድንና እንደዚሁ የከባድ መሳሪያዎችም እንደዚሁ በአካባቢው እየተጠመዱ ነው የሚገኙት። ከባለፈው ሳምንት ጀምሮ በሰሜን ወሎ እና ደው ወሎ ቀጠናዎች በርካታ ኃይል እየገባ ሲሆን ዛሬም ከሃራ ወደ ቆቦ ከሃራ ወደ መርሳ፣ ወርጌሳ፣ ውጫሌ፣ አምባሰል፣ ወልዲያ አዲስ ተጨማሪ ኃይል እና ስምሪት ስለመንቀሳቀሱ የወሎ መረጃዎች ያሳያሉ። ለሁለተኛ ቀን በቀጠለው የቆቦ ግንባር አካባቢ ባለው ውጊያ ወደ ወሳኝ ወደምትባለው ተኩለሽ ቀጠና እየተደረገ ያለው ዘመቻ ዛሬም ለሁለተኛ ቀን መቀጠሉ ነው የተገለጸው። በዘመቻው ከፍተኛ ሰብአዊ ቁሳዊ ቁሳዊና ወታደራዊ ኪሳራ ደርሷል። በዚህ እንግዲህ መንግስት አራት በላይ ጄኔራል መድፍ ከስምንት በላይ ዙ 23 በርካታ ሞርተርና ና ዲሽቃ እግረኛና ኮማንዶ ይዞ እንዲሁም ደግሞ ሁለት ድሮኖች ጭምር በአየር ላይ እንደዚሁ እያንዣበቡ ነው። ሁለተኛ ቀን ውጊያ የተደረገው ከታች ወደ ላይ መንግስት ኃይል በዚህ በመካናይዝድ በእግረኛና በኮማንዶ ውጊያ ሲያደርግ ፋኖ ደግሞ የመልክዓ ምድር አቀባይነቱን በመጠቀም ለሁለት ቀናት ለሌሊትና ቀናት ከባድ ውጊያ ተደርጓል። በዚህ በሁለት ግንባሮች በተለይ ለአስታ መገንጠያ እና በአረፋ ጊዮርጊስ በኩል በሁለት አቅጣጫ ለሁለት ቀናት በተደረገው ከባድ ውጊያ ከፍተኛ የተባለ ሰብዊ ቁሳዊና ወታደራዊ ኪሳራ መድረሱን ነው መረጃዎቹ የሚያሳዩት። በመንግስት በኩል በተለይ በአማያ በኩል የመጀመሪያ የገባው የመንግስት ኃይል ትላንትና ሙሉ በሙሉ ጉዳት እንዳስተናገደ ተገልጿል። በተከታታይ አራት ዙር ኃይል እየተጨመረ ነው ውጊያ እየተደረገ የሚገኘው ወደ ተኩለሽ። ይህንን የተመለከቱ የዓይን እማኞች ጠበለስ አዋሬ ድረስ ብርቱ ውጊያዎች ተደርገዋል ብለዋል። በትላንቱ ውጊያ ከስድስት በላይ ኦራል ቁስለኞችን ይዘው የመንግስት ወታደሮች ከአካባቢ ስለመውጣታቸው የሚገልጹት የመረጃ ምንጮች ተሽከርካሪዎቹ ቁስለኞችን አውጥተው እንደገና አዲስ ወታደር ይዘው ይገባሉ የነበረ ሁኔታ ይህንን ነበር የሚያሳየው። የአይንማኞች ማኞች የሻለቃ አዛዥ በዚሁ ውጊያ እንደዚሁ ስለመገደሉ ሰምተናል ሲሉም ገልጸዋል። በፋኖ በኩልም ቁጥሩ ያልታወቀ ጉዳት ስለመድረሱ እንደዚሁ ይናገራሉ። በተለይ አዋሬ ተብሎ የሚጠራው አካባቢ በጀኔራል መድፍና እንዲሁ ደግሞ ከባድ ፍንዳታ ባስከተለ የድሮን ጥቃት እዚህ አካባቢ ጉዳቶች ደርሰዋል። ከአካባቢውን የሚያውቀው የመጀመሪያው የመንግስት ኃይል በተለይ አብር እየተባለ የሚጠራው ኃይል መጀመሪያ የገባው ክፉኛ ስለመጎዳቱ እና እዚህም የወጣ ስላለመኖሩ አምቡላንሶች ወደ ቆቦ፣ ወልዲያ እየተመላለሱ ቁስለኞችን ትናንትና ጀምረው ያመላለሱ ነበር። በሌሊት የመድፍ ድብደባ መፈጸሙ እንደዚህ ተገልጿል። ዘግይቶ በወጣ መረጃ የመንግስት ኃይል ተጨማሪ ኃይል በብዛት በማሰማራት አመሻሹን ተኩለሽ የሚገኘውን የቀድሞ ካምፑን ለመያዝ መቃረቡን የሚገልጽ መረጃ ወጥቷል። ያሁኖ ግን እስካሁን ድረስ በአካባቢው ከባድ ውጊያ እየተደረገ እንደሆነ መረጃዎቹ ጠቁመዋል። በዚህ እንግዲህ በተኩለሽ ቀጠና ያለውን ሁኔታ በተመለከተ አሰቃቂ የፎቶግራፍ እንዲሁም ደግሞ ምስሎች እየወጡ የሚገኙትም በዚህ ግንባር ነው። እንግዲህ በዚህ በኩል ያለውን አጠቃላይ ዝርዝር የጉዳት መጠን በተመለከተ ተጨማሪ መረጃዎች እንደደረሱ ወደ እናንተ የሚደርሱ ይሆናሉ። ይህ እንግዲህ ተኩለሽን እንዲሁም ደግሞ ደጋማውን የላስታን አካባቢዎች መልሶ ለመያዝ ነው ይሄ መጠነ ሰፊ ዘመቻ እየተደረገ ያለው። ከዚህ ጎን ለጎን ዛሬም እንግዲህ የመንግስት ሚዲያዎች ያለማቋረጥ ላለፉት አምስት ዓመታት የኢትዮጵያ ወታደራዊ ማሰልጠኛ ተቋማት በየጊዜው ወታደሮችን ያስመርቃሉ፣ ወደ ውጊያ መንግስት ያደርሳል፣ ጉዳት ይደርሳል፣ ደግሞ ወጣቶችን በአስገዳጅ ሁኔታ ከከተማ እየሰበሰቡ ወደ ወታደራ ማሰልጠኛ ያስገባሉ። የሀገሪቱ ኢኮኖሚ በሰው ኃይልም በቁሳዊ በሆነ ሁኔታም በዚህ መንገድ ነው እየደቀቀ የሚገኘው። ይህንን በተመለከተ ዛሬም እንግዲህ የልዩ ኮማንዶ አዛዥ ጀኔራል ሹማ አብደታ በኮማንዶዎች ስልጠና ማስጀመሩን የሚያሳይ መረጃ በመንግስት ሚዲያዎች ወጥቷል። ይሄ ጀኔራል ሹማ አብደታ የሚባለው በደብረ ብርሃን ቀጠና የኮማንዶ ኃይል የሚመራ ሲሆን በተለይ በፋኖ ጋር ባለው ውጊያ በመራ ቤቴና በይፋት ቀጠና የባህር ኃይል ኮማንዶ ጭምርና የአየር ወለድ ኮማንዶዎችን በማስገባት ጉዳት እንዲደርስ በማስደረግ ካሁን በፊት በርካታ ተግሣጽ እና እንደዚሁ ደግሞ ማስጠንቀቂያ ተሰጥቶት እንደነበር የወጡ መረጃዎች ያሳያሉ። ዛሬ ሌለው እንደዚሁ የመንግስት ሚዲያዎች ሲቀባበሏቸው የነበሩ መረጃዎች መካከል የአብይ አህመድ ወደ ባሌ የተደረገ ጉዞ ነው። ጉዞ አይደለም መነጋገሪያው ነው። በጉዞ ውስጥ የወጣው ፎቶግራፍ ነው። በዚህ ፎቶግራፍ ላይ ጀነራል ጻድቃን ጌታቸው ረዳ፣ ጀነራል አባዱላ ገመዳ አብረው ታይተዋል ከአብይ አህመድ ጋር። ይሄ በተለይ ጀነራል አባዱላ እና ጀነራል ጻድቃን በአንድ ላይ የታዩበት እንግዲህ ያለው ወታደራዊ ሁኔታ ነው ከመታየቱ የተለያዩ አስተያየቶች እየተሰጡት ይገኛሉ። በተለይ የነጌታቸው ደጋፊ የነደብረ ጽዮን ተቃዋሚ የሆኑ የትግራይ ሚዲያዎች ጉዳዩን በተመለከተ ከወቅታዊ የህወሀትና የኤርትራ አንጻር ይህንን እያስተላለፉ ነው የሚገኙት አንዳንዶች እንደውም አንዳንዶች እንደውም ጀኔራል ጻድቃንን ብርሃኑ ጁላን ሊተካ ይችላል የሚሉ አስተያየቶችንም ሲሰጡ ታይቷል። ለማንኛውም የዛሬው እንግዲህ ባሌ በነበረው ጉብኝት የጌታቸው ረዳ ከአብያ ጋር መታየቱ አዲስ አይደለም። በቅርብ ጊዜ እንግዲህ ተመስገን ጥሩነህ ነበር ከአብይ አህመድ ጋር በየትኛውም መደበኛም ሆነ የከተማ ውስጥ ጉብኝት ላይ ይታይ የነበረው አሁን ይህንን ጌታቸው ረዳ ተክቷል። ጌታቸው ረዳ የአብይ አህመድ ሁነኛ ሰው ሆኗል። በቅርቡ ሀያ ሚሊዮን ብር የፈጀ ሕክምና አድርጎ ከዱባይ እየተመለሰው ጌታቸው ረዳ በአለፉት ሶስት ቀናት ብቻ ከአብይ አህመድ ጋር በመስክ ጉብኝቶች በተደጋጋሚ ታይቷል። በተለይ እንግዲህ የጌታቸው ከአብይ ጋር በተደጋጋሚ የሚታይባቸው ፎቶግራፎች ያው እንግዲህ የአይ ፖለቲካ እያስባሉ ብዙዎቹ አስተያየት እየሰጡባቸው ነው የሚገኙት። ሌላው ዛሬ እንደዚሁ መነጋገሪያ ከነበሩ የማህበራዊ ሚዲያ ተንቀሳቃሽ ምስሎች መካከል የህዋት ጄኔራሎችን ምግብ ኃይሌና እንደዚሁ ደግሞ ጄኔራል ኃይለ ስላሴን በታጣቂዎች መንገድ ላይ እንዳይሄዱ ተከበው ያሳዩ የነበሩ መረጃዎች ናቸው። ታጣቂዎቹ መንገድ ላይ ጀነራል ምግበን እና ጀነራል ኃይለስላሴን በትግረኛ ሲያናግሩ ይታያል። አድማጮቻችን ይቅርታ እንግዲህ ከውጭ ድምፅ እየረበሻቸው ከሆነ ያው የግንባታ ስራ የሚሰሩ ሰዎች ናቸው። አጋጣሚ ሆኖ በዚህ ሰዓት ስራ ላይ ስለሆኑ ነው። የአርሜ የአርሚ አስራ አምስት የአርሜ ሃምሳ አባላት ሁለት ዋና ዋና መንገዶችን ዛሬ ዘግተው ማርፈዳቸውንም ትግራይ አካባቢ የወጡ መረጃዎች ያሳያሉ። አንደኛው ከተምቤን ወደ መቀሌ ያለውን መንገድ ወደ ሀገረ ሰላም አካባቢ ስለመዝጋታቸው፣ ሁለተኛው ደግሞ ከአድዋ አዲግራት ያለውን መንገድ ዘግተው እንደነበር የወጡ መረጃዎች ያሳያሉ። በዚህ ቀጠና እንግዲህ ሰሞኑን በትግራይ አካባቢ ታጣቂዎቹ አምስተኛ ቀኑን የያዘ አድማ እና ተቃውሞ እያደረጉ ነው የሚገኙት። ከመቀሌ ወደ ራያ፣ ከመቀሌ ወደ ውቅሮ፣ ከአዲግራት አድዋ፣ እንዲሁም ደግሞ ከመቀሌ በሀገረ ሰላም ወደ አብያዲ ወይም ደግሞ ተምቤን የሚወስዱ መንገዶችን በተደጋጋሚ እየዘጉ ነው የሚገኙት። ይህንን ጥያቄ ለመፍታት ህወሓት ውሳኔ መወሰኑም ታውቋል። ከዚህ ጋር በተያያዘ ጀኔራል ታደሰም ወደ አዲስ አበባ መምጣታቸውን መረጃዎች ይጠቁማሉ። በራያ ቆቦ ደጋማው ቀጠና እንግዲህ ዛሬ ሁለተኛ ቀኑን በያዘው ውጊያ ቅድም ከላይ ጋር የተያዘ ነው። ሁለት ድሮኖች ስምሪት ላይ ውለዋል ነው የተባለው። በተለይ ጎብዬ፣ ቃሊም፣ ተኩለሽ አረፋ፣ ቀመሌ አርቢት፣ ሮቢት፣ አመያ ዲኖ፣ ጋሌ አቦ፣ ጠበለት ወይ ደግሞ ጠበለት እና ጮቢ በርን ጨምሮ ሆርማት፣ አሳማ፣ መምቻ ላስታና ግዳን አንጎትን ጨምሮ እስከ ድልባፋፍ ድረስ የድሮኖች ስምሪት እንደነበር ከአካባቢ የወጡ መረጃዎች ያሳያሉ። በዚህ ቀጠና ተከታታይ የድሮኖች ቅኝት እንደነበር የሚገልጹት የመረጃ ምንጮች አዋሪ አካባቢና ጠበለት አካባቢ ተብሎ የሚጠሩ አካባቢዎች የድሮን ጥቃቶች መፈጸማቸው ተገልጿል። በተፈጸመው የድሮን ጥቃት የደረሰው ጉዳት በዝርዝር አልታወቀም። ተከታታይ የመድፍ ድብደባም ስለነበር ከድሮን ጥቃቶች ጋር ሁኔታውን ለመለየት አስቸጋሪ እንደነበርም የሚገልጹት የመረጃ ምንጮች በተለይ ጠበለት አካባቢ የድሮን ጥቃቶች መፈጸማቸውን ነው የገለጹት። እንግዲህ በዚህ የደረሰው ጉዳት በዝርዝር አልታወቀም። ወደ ሌሎች መረጃዎቻችን ስንሄድ ወደ አዊ ዞን የሚወስደን መረጃ ነው የማስከትለው። በአዊ ዞን ግምጃ ቤት ቀጠና ውዲት አዘና መስመር፣ እንደዚሁ ሸወላ ተብሎ በሚጠራ ቦታ በተፈጸመ ድንገተኛ ጥቃት ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። በሚሊሻ እና በፓትሮል ወታደራዊ ተሽከርካሪ ላይ በተፈጸመው ድንገተኛ ጥቃት የሚሊሻ የፖሊስ እና የአድማ ብተና አባላት ሙትና ቁስለኛ መሆናቸውን የመረጃ ምንጮች ገልጸዋል። የነፍስ ወከፍ መሳሪያዎችም እንደዚሁ በፋኖ እጅ ገብተዋል ተብሏል። በዚሁ ቀጠና ከአዊ ዞን ትይዩ ባሉ የቡሬ ቀጠናም ቁጭ ከተማ አካባቢ እንደዚሁ በሚሊሻ ካምፕ ላይ ድንገተኛ ጥቃት ዛሬ ማለዳ ተፈጽሟል። ቋንጥ ተብላ በምትጠራ ቦታ በጊዜያዊ ካምፕ በሚልሻ ማለት ነው። በተፈጸመ ድንገተኛ ጥቃት ጉዳት ደርሷል። ጥቃቱ ዛሬ ማለዳ አስራ ሁለት ሰዓት ላይ መፈጸሙን መረጃዎች ጠቁመዋል። የተፈጸመውን ጥቃት ተከትሎ ሚልሻ እና አድማ ብተና ቋንጥ ተብላ የሚጠራው ቦታ ላይ የነበራቸውን ካምፕ ጥለው ወደ ሰንቶም ተብሎ ወደሚጠራ ቦታ መሸሻቸውን መረጃዎች ጠቁመዋል። የካምፑም እንደዚሁ በፋኖ ቁጥጥር ስር ገብቶ እንደነበር ረፋዱን መረጃዎች ጠቁመዋል። በዚሁ በቡሬ ከተማ ቀጠና ለአጅሞር ተብሎ በሚጠራ ቦታም እንደዚሁ ጠዋት ውጊያ መደረጉን መረጃዎች ይጠቁማሉ። ውጊያ በውጊያው የደረሰው ዝርዝር ጉዳት አልታወቀም። እንግዲህ በዚህ እና ቆጭ አካባቢ በነበሩ ውጊያዎች ግን የአማራ ፋኖ ብሔራዊ ኃይል የአምስተኛ ክፍለ ጦር የተለያዩ ብርጌዶች ስለመሳተፋቸው መረጃዎቹ እያሳያሉ። ወደ ራያ ስንመለስ ራያ ዋጃ ሁለት የህወሓት ታጣቂዎች በመከላከያ ጥቃት ተፈጽሞባቸዋል ተብሏል። አንደኛው ታጣቂ በጣረሞት ላይ ይገኛል። ሌሎቹ ደግሞ ከባድ እና ቀላል የአካል ጉዳት ደርሶባቸዋል የሚሉ መረጃዎች ናቸው ያሉት። ወደ አዲስ አበባ የሚያመጣን መረጃ ላስከትል። ወደ አዲስ አበባ ስንመጣ በአዲስ አበባ ባህላዊ መጠጥ ንግድ ተሰማርተው የሚገኙ የህብረተሰብ ክፍሎች ከከባድ ጫና ውስጥ ገብተናል እያሉ ነው የሚገኙት። ለባለፈው ዓመት ጀምሮ በተደጋጋሚ ይደረግ የነበረው እነዚህን የባህላዊ መጠጥ መሸጫ ቤቶች ጫና አሁን ሙሉ በሙሉ ቤቶቹ እንዲታሸጉ እንዲዘጉ ትዕዛዝ መሰጠቱን ተከትሎ በርካታ ቤቶች ታሽገዋል፣ ተዘግተዋል። በዚህም በርካታ ሰዎች እንግዲህ ከስራ ውጭ በመሆናቸው በርካታ ቤተሰቦች ችግር ላይ መውደቃቸውን መረጃዎች ያሳያሉ። ንግድ ፍቃድ አለን፣ ግብር እንከፍላለን ለ30ና 40 ዓመታት በዚህ ስራ ላይ ቆይተናል። አሁን ግን በከተማ አስተዳደሩ በተወሰነ ውሳኔ ምክንያት እነዚህን የባህላዊ መጠጥ መሸጫ ቤቶች እንዲዘጉ ተደርጓል። ጭራሽ መስራት አልቻልንም ይላሉ። ከተማ አስተዳደሩ አካባቢ ያሉ መረጃዎች ደግሞ በተለይ አዲሱ ገበያ፣ ኮተቤ፣ ሀና ማርያምን ጨምሮ በሁሉም በከተማው አካባቢዎች በዚህ አነስተኛ ንግድ ላይ ተሰማርተው የሚገኙ ከ21 ሺህ በላይ ሰዎች መኖሪያ ንግድ ቤቶቻቸው ታሽገውባቸው ችግር ላይ ወድቀዋል ነው የተባለው። እንግዲህ እስካሁን ድረስ ሌላ አማራጭ ነገር አልታሰበም። በዚህ ምክንያት መንግስት ዜጎቹን ወደ ድህነት እያስገባ ኃላፊነት የጎደለው ተግባር እያከናወነ ነው። ምንም የቀረበ አማራጭ የለም። በንግድ ፍቃድ አውጥተው የሚሰሩ ሰዎች በዚህ ለዚህ ችግር ተገልጠዋል። ሌላው አዲስ አበባ ከተማ አስተዳደር እንደዚሁ ከሲቪል ሰርቪስ ጋር በተያያዘ በሲቪል ሰርቪስ በኩልም እንደዚሁ የሚደረገው የዲሞግራፊ ወይም ደግሞ የቁጥር ማዛባትና ስብጥር ማዛባት ቀጥሏል ነው የተባለው። ስልሳ አርባ በሚል ስሌት በርካታ የከተማው የመንግስት ሰራተኞች ከስራ ውጭ መሆናቸው ተገልጿል። ሰራተኞቹ ከስራ ሲባረሩ አርባ ፐርሰንት የሚሆነው የስራ መደብ ክፍት ሆኖ ይቆያል የሚል ውሳኔ ነው የተሰጠው። ይሄ በእጅጉን የሚያሳዝን ነው። እንግዲህ አይን ያወጣ በደል ነው እየተፈጸመብን፣ የሚሉት ሰራተኞቹ እኛ ተባረን የስራ መደቡ ክፍት እንዲሆንና ወደፊት ምጥጥን ይሰራል በሚል 40% ሰራተኛ በዚህ መንገድ አንዳንድ ቢሮች ቢሮዎች ላይ ከዛም አለፍ ያለ ሰራተኛ ከስራ ውጭ ተደርጎ ታግዶ ይገኛል። ይህንን በተመለከተ ቅሬታ ያቀረቡ በተለይ በቅርብ ጊዜ ተቋቁሞ በነበሩ መስሪያ ቤቶች ይህንን ተግባር በግልጽ ፈጽሟል ከተማ አስተዳደሩ ነው ያሉት። በዚህ በርካታ ሰራተኞች ከስራ ውጭ ሲሆኑ አሁንም ለረጅም ጊዜ እየተዘጋጁበት የነበረውን እንግዲህ ብልጽግና ማለት ነው የመንግስት ሰራተኛውን ዲሞግራፊና ስብጥር ማዛባት ፖለቲካዊ በደል እየፈጸመ ነው፣ ድርጅቱም በዚህ ቀጥሏል ሲሉ ነው ምሬታቸውን የገለጹት። ለዚህ ሰዓት ያስኳቸው መረጃዎች እነዚህ ናቸው። እንግዲህ በድምፅ መረበሽ ምክንያት በበቂ ሁኔታ መረጃዎቹን ለመስማት ተቸግራችሁ ከሆነ ከወዲሁ ይቅርታ እጠይቃለሁ። ስለነበረን ቆይታ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገና ደርስ ሁልጊዜም እንደምታደርጉት ላይክ፣ ሼር፣ ሰብስክራይብ እያደርጋችሁ እንዲሁም ደግሞ ሀሳብ፣ አስተያየት ቢኖራችሁ ጥቆማ ዜና ጂሜይል ዶት ኮም ሀሳብ አስተያየቶችን እንድታደርሱ ይችላላችሁ። በተለይ ጥቆማዎችን ስታደርሱ ደግሞ የሚመለከታቸውን ባለስልጣናት እንዲሁም ደግሞ የተቋሞቹን አድራሻ አብራችሁ ብትልኩ ቅሬታውን ለማጣራት እንዲሁም ደግሞ የሕዝብ በደል ተፈጽሞበታል የተባለው ቦታ ላይ ያሉ መረጃዎችን መልሶ ወደ እናንተ ለማድረስ የሚያግዝ ይሆናል። ይህን እያደርጋችሁ ስለሆነ በእጅጉ ነው የማመሰግነው። ለነበረን ቆይታ አመሰግናለሁ። መልካም ጊዜ